አንድም ፈጽሞ መስራት አይችልም፣ አሊያ አዝጋሚና ባልተሟላ ሁኔታ የሚሰራበት ሁኔታ ነው የሚኖረው። የእጅ ሕመም መያዝ አለመቻል ነው። የአይን ሕመም ደግሞ ማየት መሳን ነው። እንዲሁ ቀልብም የራሱ ኃላፊነት ያለው ሲሆን፣ በታወከ ጊዜ ያንን ሥራ መሥራት ያቅተዋል። ከቀልብ ተግባራት መካከል እውቀት፣ ጥበብ፣ ግንዛቤ፣ አላህን መውደድ ይጠቀሳሉ። ከታላቁ አላህ ሱብሓነሁ ወተዓላ በላይ ሌላን ነገር ወይም አካል አብልጦ የሚወድ የሆነ ሰው እነሆ እሱ ቀልቡ የታመመ ሰው ነው። ይህ እንግዲህ የመታመሙ ምልክት ነው። በዚህ መልኩ አላህ የሻላቸው ሲቀሩ የሰዎች ሁሉ ቀልቦች የታወኩ ናቸው ማለት እንችላለን። አንዳንድ የቀልብ መታወኮች ባለቤቶቻቸው ብቻ የሚያውቋቸው ናቸው። አንዳንዶች ደግሞ ባለቤቶቻቸው ጭምር አያስተውሏቸው። ለዚህም ነው ከህክምናው የሚዘናጉት። ባለቤቱ ቢያቅተው እንኳ ታግሶ ማከሙ ያዳግቷል። መራር መድኃኒቱን ታግሶ አይጨርስም። መድኃኒቱን ስሜትን መቃርን ነው። ይህም ሩሕን የማውጣት ያክል ፈታኝ ነው። የትዕግሥት ብርታት ቢኖረው እንኳ የሚያክመው ጎበዝ የሆነ ሐኪም አያገኝም። ሐኪሞቹ ዓሊሞች ናቸው። አንዳንዴም እነርሱ ጭምር የሚታመሙበት አጋጣሚ በመኖሩ ምክንያት ደህና አካሚ ማግኘቱ ይቸግራል። የታመመ ሐኪም የማከም አቅም የለውም። ለዚህም ነው ህመሙ አደገኛና ስር የሰደደ የሚሆነው። ዕውቀቱ የሌላቸው ደግሞ ስለ ቀልብ ሕክምናም ሆነ ስለ ህመሙ አይገባቸው መኖሩንም ሁሉ ይክዳሉ። ከህክምና በኋላ ቀልብ ወደ ጤነኛነቷ የመመለሷ ምልክቶች አሉ። ከዚያ በፊት ግን ህመሟን ለይቶ ማወቁ አስፈላጊ ይሆናል። ንፍገትን በሽታ የሚያክም ከሆነ ህክምናው ገንዘብን መለገስና መመጽወት ነው የሚሆነው። ግና እለግሳለሁ ብሎ ማባከን እስኪደርስ ድረስ መሆን የለበትም። ማባከን በራሱ በሽታ ነውና ባይሆን በሙቀትና በቅዝቃዜ መካከል መካከለኛ እንደሚሆን ሰው ማከም ያስፈልጋል። ሙቀትም ሆነ ቅዝቃዜን ማስበለጥ የለበትም። እንዲሁም በማባከንና በማጋበስ መካከል መለገስና ባለጋገሱም ሚዛናዊና መካከለኛ መሆን ይጠበቅበታል። ከሁለቱም ጫፎች ወደ አማካይ መምጣት አለበት። መካከለኛውን ወይም አማካይም መንገድ ማወቅ ከፈለግ ልትጠነቀቀው የሚገባው ባህሪ የትኛው እንደሆነ አስተውል። ላንተ ጣፋጩና የሚገራለህ ነገር ተቃራኒው ከሆነ ያንኑ ተጠንቀቅ። ለምሳሌ ለሚገባው ሰው ከመለገስ ይልቅ ገንዘብን ማጋበስና ማከማቸት የሚቀና ከሆነ አንተ ዘንድ የንፍገት ዝንባሌ፣ የስስት ባህሪ መስጠትን ያሸነፈ መሆኑን እወቅ። ስለሆነም የመለገስ አግባብ አዳብር አዘውትረውም ለማይገባው ሰው መስጠት ከማጋበስ ይልቅ ደስ የሚያሰኝህና የሚገራለህ ከሆነ ማባከን አሸንፈዋልና መያዝን ተለማመድ። በዚህ መልኩ ነፍስህን እየገመገምክ ከነገሮች ለአንተ መግራትና መክበድ አንጻር ባህሪህን እወቅ። በመጨረሻም ቀልብህ ለገንዘብ ቦታ ነፍጎ ለማባከንም ሆነ ለመሰሰት ቦታ እስኪያጣና ሚዛናዊነትን ተላብሰ ገንዘብ በእጅህ ላይ እንደ ውሃ ሆኖ ስትፈልገው ብቻ የምትይዘው ስትፈልገው ብቻ የምትለቀው እስኪሆን ድረስ አብዝተህ ተለማመደ። በዚህ አይነት ሁኔታ ሚዛናዊ የሆነ ቀልብ ሰላማዊ ቀልብ ነው። ነፍሱ ዱንያን እስክትሰራበት ድረስም ከሌሎች ዱንያዊ ወይም ተድላዊ ተድላዎች፣ ጥቅሞችም ግምት ባለመስጠትና ጉጉትም ሳይኖረው ሰላማዊ መሆን ይኖርበታል። ይህች ነፍስ በመጨረሻም የሰከነች ከጌታዋ የተሰጣትን ሁሉ የወደደች ጌታዋም የወደዳት ሆና ትመለሳለች። ወደ አላህ ቅርብ ከሆኑ ነቢያት፣ እውነተኞች፣ ሰማዕታትና ደጋጎች ተርታም ትሰለፋለች። ከነርሱ ጋር መሆን ምነኛ ያማረ ጉድኝት ነው። እውነተኛው ሚዛናዊነትና መካከለኛነት ለብዙዎች ያልጠራ ነገር ነው። እሱ በዚህ ምድር ላይ